ባለስልጣን ደንበኞቻችን ዛሬ ስለ ኢሰርቪስ የማሳያችሁ ይሆናል። እንግዲህ የመጀመሪያው ነገር በማንኛውም ብራውዘር ላይ ሆናችሁ ኢሰርቪስ ኢትዮጵያ ብለን ሰርች የምናደርግ ይሆናል። የመጀመሪያው ስራችን ነው ይሄ። ኢሰርቪስ ኢትዮጵያ ብለን ሰርች እናደርጋለን። ከዛ በኋላ የሚመጣልን ያው በኢ ምልክት ኢ ሰርቪስ ብሎ የዌብሳይቱን ሊንክ ያመጣልናል ማለት ነው። ስንቀየው እችን ስንጫናት ይሄ ኢንተርፌስ ይመጣልኛል ማለት ነው። ከዚህ ቀጥሎ የምናደርገው ነገር ምንድን ነው? አካውንት ክሬት የማድረግ ስራ ይሆናል። ነገር ግን እኔ አካውንት ስላለኝ በአካውንት የገብቼ ሌላውን ፕሮሰስ ቀጥላለሁ። ነገር ግን እናንተ ከሌላችሁ አካውንት ክሬት ታደርጋላችሁ። አካውንት ክሬት እንዴት እንደሚደረግ ዚስ ሊንክ የምትለዋ ወይም ቺ እዚህ ጋር የማሳያችሁን ክሊክ አድርጋችሁ ሌላ ቪዲዮ ማግኘት ትችላላችሁ። ነገር ግን እኔ በራሴ አካውንት ገብቼ ፕሮሰሱን እቀጥላለሁ ማለት ነው። ኦኬ ስለዚህ አሁን በኢሜይል ኖርማሊ እኔ የገባሁትኝ ኢሜይልን አስገባለሁ። ኦኬ ከዛ በኋላ ፓስዋርዴን ኦረዲ ሳይናፕ ያደረጉት ፓስዋርድ ይኖረኛል። እሱን ጠቀማለሁ ማለት ነው። ከዛ በኋላ ሎጊን ብዬ እሄዳለሁ ማለት ነው። ይኸው በዚህ መልኩ ኢንተርፌሱ ይመጣልኛል ማለት ነው። ከዚህ በኋላ የሚመጣው ነገር ምንድን ነው? ፕሮቫይደር የምትል እንትናለችኝ እሷን ክሊክ ሳደርግ እዚህ ጋር የፕሮቫይደር ታይፖች ይመጡልኛል። የእኛ የአእምሯዊ ንብረት ባለስልጣን ወይም ደግሞ ኢትዮጵያን ኢንቴሌክቹዋል ፕሮፐርቲ አውቶሪቲ ስለሆነ አውቶሪቲ የምትለዋን ሴሌክት አድርጌ ፊልተር አድርጌ እቀጥላለውኝ ማለት ነው። ይሄው ከታች ፊልተር የምትል አገኛለውኝ። ፊልተር አድርጋታለሁ። ይሄው ኢትዮጵያ ኢንቴሌክቹዋል ፕሮፐርቲ አውቶሪቲ የምትል አገኛለሁ። ከዛ በኋላ አገልግሎቶቹን ሲ ሰርቪስ የሚለውን ክሊክስ አድርግ የማገኝ ይሆናል። ከረንትሊ ሁለት አገልግሎቶች አክቲቭ ናቸው በኦንላይን ሰርቪሳችንን ማግኘት ትችላላችሁ። የመጀመሪያው ኮፒራይት ሲሆን ሁለተኛው ደግሞ ሬጅስትሬሽን ኦፍ ትሬድ ማርክ ነው። ሁለቱንም የማሳያችሁ ይሆናል። በመጀመሪያ ግን ስለ ትሬድ ማርክ ላሳያችሁ ማለት ነው። አፕላይ ይለዋለው አፕላይ ስለው፣ ይሄው ሬጅስትሬሽን ኦፍ ትሬድማርክ የሚል ይመጣልኛል። ይሄው ተርሜን ፕራይቬሲዎች እዚህ ጋሉልኝ፣ እነሱን አክሴፕት አድርጌ እቀጥላለውኝ ማለት ነው። ኦኬ አክሴፕት አድርግና አግሬንድ ኮንቲኒው አለውኝ ማለት ነው። ከዚህ በኋላ ፎርሞች ናቸው ሊኖሩ የሚችሉት ማለት ነው። ፎርሞቹን እየሞላውኝ ሄዳለው። የመጀመሪያው ምንድን ነው አፕሊካንት ኔም የሚል አለኝ። ኖርማሊ አፕሊካንት ኔም ከእናንተ የላይሰንስ ውስጥ ያለውን የአፕሊካንት ኔም ትሞላላችሁ ማለት ነው። እኔ ግን ሳምፕል ነው እየሞላው ማሳያችሁ። ነገር ግን እናንተ የድርጅታችሁ ስም ሊሆን ይችላል፣ ወይም ደግሞ የሰውየው ስም ሊሆን ይችላል ማለት ነው። በአማርኛ ፎርሙን እየሞላችሁ ትሄዳላችሁ። እዚህ ጋር ግን በአስትሪክስ ወይም ደግሞ በኮከብ ምልክት የተቀመጡት ማንዳቶሪ የሆኑ ነገሮች እንደሆኑ መለየት ማወቅ ይጠበቅባቸዋል። ግዴታ መሙላት አለባቸዋል። ኤረር ነው የሚለን። ሲቲ ያለ ሳምፕልን እየሰጠሁኝ እሄዳለሁኝ። አዲስ አበባ ሪጅንም ይላል። ሪጅንም በተመሳሳይ እየሞላሁ እሄዳለሁ። ሰብሲቲም ያስመርተኛል። እየሞላን እንሄዳለን። እስቴት ኔም ኖርማሊ ካንትሪያችንን ነው የሚያመለክተን። እኛ ኢትዮጵያ ስለሆነ ኢትዮጵያ ብለን እንሄዳለን። ነገር ግን ቻይና ኦር አሜሪካን ማለክ ትችላላችሁ፣ እስቴት ኔም የሚለው ማለት ነው። ሌሎቹንም ፎርሞች እየሞላችሁ ትሄዳላችሁ። ወረዳ ወረዳን በተመሳሳይ እናስገባለን። ሀውስ ናምበርም ካለን እናስገባለን። ከሌለን ኒው ብዬ ሄዳለው ማለት ነው። ቴሌ ናምበር ይጠይቀኛል። ቴሌ ናምበርም በተመሳሳይ አስገባለሁኝ ማለት ነው። ኖርማሊ እዚህ ቴሌ ናምበር የሚለው ላይ አንዳንዴ በውክልና የምታስጨርሱ ልትኖሩ ትችላላችሁ። ስለዚህ ፕሮሰሱን የሚጨርሰው አካል ስልክ ቁጥር ቢቀመጥ ጥሩ ነው። ምክንያቱም ሄድ ኦፊስ ላይ ያሉ ሰራተኞች ጋር ኮሚኒኬት የሚያደርግ ስለሆነ ማለት ነው። ሌላው ናሽናሊቲን በተመሳሳይ እናስገባዋለን። ናሽናሊቲ ከባድ አይሆንብንም። ሌጋል ፐርሰናሊቲ ኖርማሊ እዚህ ጋ ካምፓኒ ከሆነ ካምፓኒ ትሉታላችሁ። ነገር ግን በካምፓኒ ሌብል ካልሆነ ግን ሜል ፊሜል በሚል ኤክስፕሬስ ልታደርጉ ትችላላችሁ። እኔ ካምፓኒ የሚለውን መርጣለሁ ማለት ነው። ሌላኛው ግዴታ የሆነ ነገር ምንድን ነው? ኦነር ኦር ማናጀር ሪፕሬዘንታቲቭ ኢንፎርሜሽን የሚል ፎርም አለኝ። ኖርማሊ ይሄ ባለቤቱ ወይም ማናጀሩ ወይም ደግሞ ተወካዩ፣ ምናልባት ተወካይ ከሆነ የተወካያችሁን ኢንፎርሜሽን ልትሞሉ ትችላላችሁ። ካንትሪም በተመሳሳይ የዛ ፎርሙን የሚያስሞላው ሰው ኢንፎርሜሽን እዚህ ጋር ሙሉ ይሞላል ማለት ነው። ወረዳን በተመሳሳይ ሞልቼ ሄዳለው። ሀውስ ናምበር የሚኖረዋል። ቴሌ ናምበር የምትላለችኝ እቺ ያው ግዴታ ነች። ቴሌ ናምበር እናስቀምጠን እንሄዳለን የኔ ሳምፕል ነው እዚጋ እያስቀመጥ የሚሄደው። ሌላው ዘይዞፍ ትሬድማርክ ትሬድ ነው። ዘይዞፍ ትሬድማርክ ትሬድ ማርክ ኖርማሊ ምንን መሰላችሁ የሚያመለክተው? የንግድ ምልክታችን ልንጠቀመው የምንችለው ለምንድን ነው ነው የማምረት ከሆነ ወይም ደግሞ አምርተን የመሸጥ ከሆነ ጉድስ ማርክ፣ አሊያ የአገልግሎት ከሆነ ሰርቪስ እንለዋለን። የሁለቱም ኮምቢኔሽን ከሆነ ኮሌክቲቭ ማርክ ብዬ ልሄድ እችላለሁ ማለት ነው። አንዱን መርጥ አለው ሌላው ታይፕስ ኦፍ ማርክ የሚል አለኝ። ኖርማሊ ሎጓችሁ ወይም ምልክታችሁ የንግድ ምልክታችሁ በወርድ ነው ወይስ ደግሞ በምስል ነው ያለው ወይስ ደግሞ ኮምቢኔሽን ኦፍ ቱ ነው የሚለውን የሚያመለክት ነው። ይሄ ያው ሎጓችሁን አይታችሁ የምትሞሉት ይሆናል። ሌላ ሊስት ኦፍ ጉድ ሰርቪስስ የሚል ፎርምም አለኝ። ይሄ ደግሞ ምንድን ነው የእናንተ ንግድ ምልክት የምታወጡለት ድርጅታችሁ ወይም ደግሞ የስራ መስካችሁ የሚሰጣቸው ሰርቪሶች ምንድን ናቸው ነው። ይሄ ከላይሰንሳችሁ ጋር ማች መሆን አለበት ላይሰንሳችሁ ላይ ከተቀመጠው ነገር ጋር ማች አድርጋችሁ ታስቀምጡታላችሁ ማለት ነው ግልጽ በሆነ እያንዳንዱን ነገር ታስቀምጣላችሁ የሊስት ኦፍ ጉድ ሰርቪስ የሚለው ሌላኛው ነገር ዲስክሪፕሽን ኦፍ ዘ ማርክ የሚል አለ ምልክታችሁን ዲስክራይብ ስታደርጉት ወይም ደግሞ ኢሜጁን ወይም ደግሞ ምስሉን ያላየውን ሰው በቃል እንዴት ልታስረዱ ትችላላችሁ የሚለውን ነው እዚህ ጋ እናንተ በደንብ ትገልጹታላችሁ ማለት ነው ለምሳሌ አንበሳና በከታች በቴክስት የተጻፈ ነገር ካለው ከላይ አንበሳ አለው ከዛ ደግሞ የሆነ የተጻፈ ጽሁፍ አላችሁ ብላችሁ በዚህ መልኩ የምትገልጹት ይሆናል ማለት ነው። ዲስክሪፕሽንስ ኦፍ ማርክ የሚለው ማለት ነው። እሺ፣ ሌላው ኢንዲኬሽን ኦፍ ከለር የሚል አለ። ከለሩ ብላክ ኤንድ ዋይት ካልሆነ ከለሩን ትገልጻላችሁ። ብላክ ኤንድ ዋይት ካልሆነ ግን ኖርማሊ ብላክ ኤንድ ዋይት ብለን እንገልጸዋለን ማለት ነው። ስለዚህ ይህንም ከለር በሎጋችን ውስጥ ወይም በትሬድማርካችን ውስጥ ያለውን ከለር የምንገልጽበት ፎርም ነው። ቤዚካሊ ፔጅዋን ላይ ያሉት ዋና ዋናዎቹ ነገሮች እነዚህ ናቸው። ስለዚህ ቀጣዩ ነገር ነው፣ ሴባስ ድራፍት ብዬ ኔክስት ለዋለው ማለት ነው። ኔክስት ለው ወደ ፔጅ ቱ ይወስደኛል። ፔጅ ቱ ኖርማሊ ዶክመንት አታች የምናደርግበት ፎርም ነው። የመጀመሪያው ዲቴይልስ ኦፍ ማርክ የሚላለኝ፣ ዲቴይልስ ኦፍ ማርክ ማለት ሎጓችን ወይም ደግሞ ትሬድ ማርካችን። በአንድ የምንጠቀማት ነች ከሎጓችን ውስጥ አንዷን በአንድ ኤፎር ሳይዝ ውስጥ ምልክቷን በአንድ የምንመርጥበት ይሆናል። ሌላው አፕሊኬሽን ፎርም ይላለ። ይሄ ኖርማሊ ማኑዋሊ የምትወስዱት ፔፐር ወይም ደግሞ ከዚህ ቅድም ካሳዩችሁ ውስጥ አወርዳችሁ ፎርሙን እናንተ በእስክርቢቶ ሞልታችሁ መልሳችሁ ወደ ሶስት ኮፒ ቀይራቸው የምትሞሉት ይሆናል። ሶስት ፔጆች ይኖራሉ። መርጃ አድርጋቸው የምታስቀምጧቸው ናቸው። ሌላኛው ደግሞ አዘር ዶክመንት ይኖራል። እዚህ ጋር አዘር ዶክመንት ላይሰንሳችሁን ታስገባላችሁ ማለት ነው። ላይሰንሳችሁን ወይም የንግድ ፈቃዱን ትጠቀማላችሁ፣ ትወስዳላችሁ። ከዛ ፓወር ኦፍ አቶርኒ የሚል ሌላ ፎርም ይኖረኛል። ይሄ ደግሞ በውክልና የምትሞሉ ሰዎች የውክልና ደብዳቤያችሁን የምትሞሉበት ይሆናል። ያው እኔ ኖርማሊ ሳምፕል ስለሆነ ተመሳሳይ የሆነ ፋይል ነው እያስገባ ያላችሁት እናንተ ግን ትክክለኛውን እዚህ ጋር ቪው ኤንድ ሪሙቭ የሚል አለ። ምናልባት በስተት ሌላ ፋይል አታች አድርጋችሁ ከሆነ ቪው በሚል ማየት ትችላላችሁ። ትክክለኛው ካልሆነው ሪሙቭ የሚል ሌላም ፊቸር ስላለው ሪሙቭ አድርገዋለሁ ማለት ነው። በዚህ መልኩ እንቀጥላለን። ሌላኛው ደግሞ አታች ኤት አይደንቲካል ኮፒስ ኦፍ ግራፊካል ሪፕሬዘንቴሽን ኦፍ ማርክ የሚለው ደግሞ ምልክታችሁ በስምንት ወይም በኤፎር ሳይዝ ባለው ፔፐር ውስጥ ምልክቶቹን በስምንት የምትጠቀሙበት ፎርም ነው። ይህንም በተመሳሳይ ፋይሉን አታች ታደርጋላችሁ ማለት ነው። ይሄው ቤዚካሊ አታች የምናደርጋቸውን ፋይሎች ከወሰድንም በኋላ ሴባስ ድራፍት ላለው ከዛም ሰሚት የማድረግ ስራ ነው ማለት ነው ሊሆን የሚችለው ስለዚህ ኦልሬዲ አፕሊኬሽናችንን ሰክሰስፉሊ ሴንድ አድርገናል ማለት ነው። ከዚህ በኋላ እዚህ ጋር ትራኪንግ ነምበር አለ። ይችን ትራኪንግ ነምበር ሴቭ አድርገን መጠቀም ይኖርብናል። ይችን ሴቭ እናደርጋለን ማለት ነው። ነገር ግን ሌላ ሪኩዌስት ወይም ደግሞ ሌላም አታች የምናደርገው ፋይል ካለ ኒው ሪኩዌስት የምትል ስላለችን ይችን ኒው ሪኩዌስት የምትለዋን ክሊክ አድርጋችሁ ምክንያቱም ከአንድ በላይ የንግድ ምልክት ልታስመዘግቡ ስለምትችሉ ሶስትም አራትም ሊሆን ስለሚችል ማለት ነው። በዚህ መሰረት ፕሮሰሳችሁን ትቀጥላላችሁ ማለት ነው። ሁሉም ከጨረሳችሁ በኋላ ፊኒሽ ትላላችሁ ማለት ነው። እዚህ ጋር ኖርማሊ ትራክ አፕሊኬሽን እናንተ ያመለከታችሁትን ወይም ደግሞ መላክ የፈለጋችሁትን ፋይል የምታገኙበት ነው። ሌላው ደግሞ እዚሽ ጋር ማይወርክ ስፔስ ላይ ሆናችሁ እናንተ ከኬዝ ወርከሮች ወይም ደግሞ ከሰራተኞች ጋር ኮሚኒኬት የምታደርጉበት ነው የሚሆነው። ምክንያቱም በትክክል ፎርሙን ያልሞላችሁት ከሆነ አጀስትመንት ይልኩላችኋል። ስለዚህ ማዮርክ ስፔስ ላይ ገብታችሁ ፎሎ አፕ ታስክ የሚለው ላይ ስትጫኑ አጀስትመንት ልከው ከሆነ እዚህ ጋር ገብታችሁ አጀስት ማድረግ ትችላላችሁ ማለት ነው። የክፍያም ፎርም በዚህ መልኩ ሊላክላችኋል ማለት ነው። ሌላው አሁን ያየነው ትሬድማርክ ሬጅስትሬሽን ነው። ወደ ኮፒራይት ሊድ እና የተወሰነ ነገር ልበላችሁ። ኮፒራይት አመልካቾች ማለት ነው። ኖርማሊ ፕሮቫይደር ላይ ገባለሁ እንደ ቅድሙ። ከዛ ቀጥዬ ምን ላደርገው የምችለው ነገር ምንድን ነው? አውቶሪቲ የምትለዋን ሴሌክት አድርጋለሁ። ከዛ ፊልተር አድርጌ ወደ የኢትዮጵያ ኢንተሌክቹዋል ፕሮፐርቲ አውቶሪቲ ሰርቪሶች ይሄዳለሁ። ከዚህም በኋላ ይኸው እዚጋ ሬጅስትሬሽን ኦፍ ኮፒራይት የሚል አለኝ ልቼ ንመርጥና አፕላይ አድርጋት አለው ማለት ነው። ይው በተመሳሳይ ፎርሞች ይመጡልኛል ማለት ነው። ተርሜን ፕራይቬሲዎች አሉ። እሷን አክሴፕት አድርጌ መሄድ ነው። ኦኬ ያው ዜጋ አክሴፕት አድርግ አግሬንድ ኮንቲኒ ውሏለሁ። ከዚህ በኋላ የሚመጡትን ነገሮች እየሞላው መሄድ ነው ማለት ነው። ነገር ግን አካውንት ክሬት የማድረጉ ተመሳሳይ ነው፣ ከመጀመሪያው ሁለቱም የኢሰርቪስ አገልግሎት ስለሆነ ተመሳሳይ ነገር ነው ያለው። ስለዚህ አፕሊካንት ኔም ይሄ የፈጠራ ባለሙያው ስሙን ያስገባል። ምናልባት በጋራም ከሆነ የጋራ የሆነ ስም ካላቸው እሱን ያስቀምጣሉ። ሳምፕል ወስጄ እሄዳለሁ እኔ ካንትሪን በተመሳሳይ ይቀመጣል። ሞስት ያው ኢትዮጵያዊ ስለሆን ኢትዮጵያ ብለን እንወስዳለን። ነገር ግን ካልሆነ ደግሞ አገሩን በትክክል ይሞላል ማለት ነው። ሌላው ሀውስ ናምበር የሚለኝ ይኖራል። ካለህ አለህ፣ ከሌለህ የለም ኒው ብለህ ትሄዳለህ። ሌላው እዚህ ጋር ቴሌ ናምበር ወይም ስልክ ቁጥር ያው ግዴታ ነው፣ ማንዳቶሪ ነው አስገብቼ እሄዳለሁ ማለት ነው። ሌላ ታይፕ የምትላለችኝ ኖርማሊ ታይፕ ከምን አንጻር መሰላችሁ ምትወስዱ? ለምሳሌ አንድ የድርሰት ወይም ደግሞ ጽሁፍ የጻፈ የፈጠራ ባለሙያ ድርሰቱን ወይም ደግሞ ታይፑን ድርሰት ሊለው ይችላል። ከዛ ደግሞ ሰብታይፕ የሚልም ስላለን ማለት ነው። ሰብታይፑን ደግሞ ልቦለድ ወይም ደግሞ ኢልቦለድ ብሎ ሞር ስፔሲፋይ እያደረገ የሚገልጽበት ፎርም ነው ማለት ነው። ስለዚህ በዚህ መሰረት ምናልባት ሶፍትዌር ዲቨሎፐርም ካላችሁ በዚህ መልኩ ፍሮም ጀኔራል ቱ ስፔሲፊክ እያደረጋችሁ ታስቀምጣላችሁ ማለት ነው። ሪጅንም እዚህ ጋር ያስመርጣችሁ አልትመርጣላችሁ። ሰብታይፕ ቅድም እንደነገርኳችሁ ልቦለድ ካልኩኝ ኢልቦለድ ብላችሁ ልታስቀምጡ ትችላላችሁ። ሶፍትዌር ካልኩኝ ደግሞ ኮምፒውተር ሶፍትዌር ኦር ሞባይል ሶፍትዌር እያላችሁ ሞር ስፔሲፋይ እያደረጋችሁ ትሄዳላችሁ ማለት ነው። ሌላው ታይትል ይኖረኛል። ታይትል ኖርማሊ የድርሰቴ ወይም ደግሞ የሶፍትዌር ስም ምን ሊሆን ይችላል ነው። ታይትሉን ያው እናንተ ያው ትመርጣላችሁ ማለት ነው፣ ትሰጣላችሁ ከራሱ አይታችሁ። ሌላው አኮምፕሊሽድ ዴት ያለቀበት ወይም ተሰርቶ ያለቀበት ዴት መቼ ነው ነው፣ እሱንም እናንተ ትሞላላችሁ። ሌላው ፐብሊኬሽን ለህዝብ ፐብሊሳይዝ ከሆነ ፐብሊሳይዝ የሆነበትን ዴት ሴሌክት አድርጋችሁ ትመርጣላችሁ ማለት ነው። ሌላው ፕሌስ ኖርማሊ ያላችሁበት ወይም ደግሞ የፈጠራ ስራው ተሰርቶ ያለቀበት ቦታ ታስገባላችሁ። ፐብሊሸር አሳታሚ ድርጅት ምናልባት ካለው ሞር ከደሰት ጋር የተያዘ ነገር ይኖረዋል። ላንጉጅን በተመሳሳይ እዚህ ጋር ታስገባላችሁ ላንጉጇን ምናልባት የተጻፈበትን ላንጉጅ እናንተ ዲስክራይብ ልታደርጉ ትችላለ በአማርኛ በእንግሊዝኛ ወይም በአፋን ኦሮሞ ኦር ሰች ላይክ። ኮዲንግም ከሆነ የፕሮግራሚንግ ላንጉጆችን እዚህ ጋር ልትጠቀሙ ትችላላችሁ። ፓይታን ጃባ፣ ኦር ኤኒያዘር የሚለውን እዚህ ጋር ገልጻችሁ ልትሄዱ ትችላላችሁ ማለት ነው። ሌላው ሳውንድ ሪከርድ ዴት የሚልም አለ። ሳውንዱ ሪከርድ ከሆነ ዴቱን እዚህ ጋር እናንተም እዚህ ጋር መርጣችሁለት ትሄዳላችሁ ማለት ነው ዴታችንን ብሮድካስቲንግ ዴቱም በተመሳሳይ ብሮድካስት ሊሆነ ከሆነ ትመርጣላችሁ። ሁሉም ለእናንተ አይሆንም፣ ግን እየመረጣችሁ የራሳችሁን ትቀጥላላችሁ ማለት ነው። ሙሉን እዚህ ያሉትን ትሞሉልኛላችሁ። ሾርት ዲስክሪፕሽን ኦፍ ክሪኤቲቭ ወርክ የምትለዋ ደግሞ ምድረው የፈጠራ ስራው በአጭሩ ዲስክራይብ ስታደርጉት ምንድን ነው ለምሳሌ ሶፍትዌር ከሆነ በምን ዙሪያ የተሰራ ሶፍትዌር ወይም ምን ሊሰራ የሚችል ሶፍትዌርን ድርሰትም ከሆነ በዚህ በዚህ ዙሪያ የተጻፈ ነው ወይም ደግሞ በዚህ በዚህ ያትታል ብላችሁ ዲስክራይብ ታደርጋላችሁ ማለት ነው። ሾርት ዲስክሪቢሽን የሚለው ማለት ነው። ሌላው ዘ ራይት ኦፍ ዘ አፕሊካንት ፍሮም ዘ ወርክ፣ ይሄ ደግሞ ባለቤት ነው ወይስ ኤጀንት ነው ወይስ ደግሞ ኦውነር ፍሮም ትራንስፈር ራይት የሚለውን ትመርጣላችሁ ማለት ነው። ባለቤት ከሆናችሁ ወይም ደግሞ ደራሲ ከሆናችሁ ኦተር ትላላችሁ። ኤጀንትም ከሆነ ኤጀንት የሚል ትሞላላችሁ ማለት ነው። ቤዚክ ቤዚክ የሆኑትን ነገሮች ላሳያችሁ ሌላው ኦውተር ኦፍ ዘ ክሬቲቭ ወርክ የፈጠራ ባለሙያው ስም። ሌላ ጀንደርም በተመሳሳይ ያስፈልጋል ግዴታ ስለሆነ፣ እዚህ ጋር ካንትሪ ያስፈልገኛል ወረዳ ትሞላላችሁ። ኦኬ። ሌላ ቴሌ ናምበር አስገዳጅ ነው። ኦኬ። ሌላ አይዚ አፕሊካንት ሚላለ አመልካቹ ማን ነው? ስሙን ታስገቡለታላችሁ። ስለዚህ እዚህ ጋር ያሉትን ፎርሞች በሙሉ እናንተን የሚመለከታችሁን ከሞላችሁ ለምሳሌ አሹር ዛት አያም የሚል እዚህ ጋርም ይኖረናል። ፎርሟን እናንተን የሚመለከት ትሞላላችሁ። ከዛ በኋላ መውልታችሁ ከጨረሳችሁ በኋላ ሰሚት ማድረግ ነው ማለት ነው የሚጠበቅባችሁ ው እንደ ትሬድማርክ ሁሉ ትራኪንግ ናምበር ይሰጣችኋል። እችን ትይዛላችሁ። ከዛ ከኬዝ ወርከሮች ጋር ኮሚኒኬት ማድረግ ካለባችሁ ታደርጋላችሁ። ወይም ደግሞ ኦንላይንም ኮሚኒኬት ካስፈለገ በእንደዚህ በእች ናምበር ኮሚኒኬት ታደርጋላችሁ ማለት ነው። ይሄን ይመስላል። ሌላም እናንተም የምትጨምሩት ነገር ካለ ወይም ደግሞ ሌላ የፈጠራ ስራ የምትጨምሩ ከሆነ ኒው ሪኩዌስት የምትለው ዚህ ጋ አለቻችሁ። ኒው ሪኩዌስት ስትሉት ወደ ፊቱ ቅድም ስንሰራ ወደ ነበረው ይመልሰናል ማለት ነው። ይሄን ይመስላል። አጠቃላይ የአእምሮ ንብረት ባለስልጣን ላይ ያለው የኢሰርቪስ አገልግሎት ይህንን ይመስላል። አመሰግናለሁ።